እንዳይሰለቻቸው ብዬ ሰላንቾ ሰጣቸዋለሁ አልፎ አልፎ። ከዛ በኋላ ካሮት ሰጠዋቸው ማዓት ማለት ነው። እና ብርቱካን ሳላውቅ ነው እንግዲህ ጣፋጭ ወዳሉ ሲለካ፣ ጣፋጭ ብዙ መብላት አይችሉም ራቢቶች። አምስቱም ድይም ምን ያሉት አምስት ራቢት ነበረኝ። አምስት እዚህ ቲክቶክ የኔ ራቢት የድሮ ፎቶዎች ሁሉና ቪዲዮዎች አሉኝ። ራቢቶቼ እዚህ ሲስሙኝ ምናምን ማዓት ራቢት ቤት ነው ያለ ነበረኝ። እና እኔ ሰው ቢኖረውም ከኔ በኋላ ነው የገዙት። ማን እንደምትሉ አውቃለሁ። ፊንገር ናት። እሷም ከኔ በኋላ በቅርብ ጊዜ ነው የገዛቸው። እኔ ነኝ ሩል ሞዴሌ። ቤታ ታያለው፣ ቢመጡ ጥሩ ነው። ይህ በጣም ነው እንስሳ ወደው። እስካሁን ድረስ የራቢቶቼ ምግብ ቤታቸው፣ መኝታቸው አለ እና አሁን ራቢቷን ብቻ ነው መግዛት የምፈልገው። ለምን ቤቷም አለ፣ ምግባቸው አላቸው፣ ሳራቸው፣ መኝታቸው ሁሉ ነገር አለ። ሳላይክ እንኳን መወቱክ። እሺ አይዋለሁ። ነጽ ቤተሰብ ግን አለሽ? አዋለኝ። ለዛውም የኮሩ የደሩ እንደኔ አይነት ጀግና የወለዱ ለአስር ለአምስት ቢመጡባት ብቻዋን የምታርበደብድ በራሷ የምትተማመን ሰው እያስገባች ሰው የማታሰድብ በራሷ የቆመች ስትነካ የሚያንዘረዝራት ሰው ሲቸገር ደግሞ ባላት አቅም የምትረዳ እኔን የመሰለች ቤት ታየው የምትባል በትክክለኛው አስማ ቤቴል ዮናስ የምትባል ልጅ ወልደዋል። በደንብ ቤተሰብ አለኝ የኮራ የደራ ለዛው አመሰግናለሁ። ኩርት ድርት ያሉ ሄደ ገባ ብለ ጠይቅ ማርያምን ገባ ብለህ ጠይቅ። እኔ እንዲያውም ከስንዴ መሀል እንክርዳዳ አይጠፋ የሚባለው እኔ ቤት ታዩ ነኝ። ስለ እኔ ቤተሰብ ማርያምን ሄደህ ጠይቅ። አጎታ ክስቶች የት ደረጃ እንዳሉ ሄድና ከፈለግ ድሬዳዋ፣ ከፈለግ በየእንትኑ ክልል እየሄድክ ጠይቅ ማርያምን። የኮሩ ናቸው ቤተሰቦች። አላየም እንዴ ሮሚ ስትናገር? ሮሚ የእኔ ቤተሰብ እኮ ሮሚ ታውቃቸዋለች። እናቴ ኒሳኝ የኮሩ ናቸው። አስረግጬ ነው የምነግርህ። እንዳለ ብታያቸው ደግሞ መቼ ዕለት ደግሞ የአጎቴ ልጅ ሆስቴስ አለች። እሷን ለጥፈው እንጀራ እናቷ ብሎ ሲሰድቧል ነበር። የአጎቴ ልጅ ናት እኮ እንደፈረደባት ፈረደባት። አንድ ሆስቴስ አለች። እሷን ደግሞ ለጥፈው የተባለው እኛ ቤት ነው የሚሰራው። እኔ ብቻ ነኝ። እኔ ብቻ፣ እግዚአብሔር፣ እኔ ብቻ ሶሻል ሚዲያ ላይ ገብቼ ዘቅጭ የቀረቡትኝ። አንድ ቤተሰቦች የምታያቸው ሶሻል ሚዲያ ይጠቀሙ ምን አይሉ ሄዱና ጠይቁ የጋሽ ደለለይ ልጆች ብላችሁ ጠይቁ የኮሩ ናቸው ደፋር ደሞ ቤተሰብ አለሽ ትላለህ እንዴ ለዛውም ከቤተሰብም ቤተሰብ ነው አባቴን ሂድና ጠይቅ ድሬዳዋ ምድር ላይ ምን አይነት ሰው እንደሆነ ደፋር በጣም ነው የሚገርመው የማርያምን ሴት ጥያቄያቸው እራሱ መጠይቃቸው ከእናንተ ጋር ቁጭ ብዬ እዚህ ቀንና ሌሊት አፌን ስካፈስ እንትን አደረከው ወንድም ወንድ ነው። አባት ያለ ወንድ ነው ያሳደገኝ። አንተ እናቴ ትሙት ወንድ እኮ ነው ያሳደገኝ እኔ እኔ ለወደድኩት የምሞት ለነካኝ ደግሞ ነብር ነኝ ብያቸዋለሁ። ትምህርት ቤት ቤታል ትምህርት ቤት ጠንቀቀው ካስከፋ ያቆኛል። ማንም ሰው በመብቴ እንትና ዩጋንዳ ያለችው አለ ይጠይቋቲን። እንግዲህ አልሞተች አለች ቅድስት ዩጋንዳ ምትኖር አብረኝ የተማሩ ጠይቁ አንድ አንድ ትምህርት ቤት ተማር አንድ ተማሪ የሚደፍረኝ የለም ነበር። አንድ አስተማሪ ክብሬን የምወድ ነኝ። ገባክ ማንም ሰው እኔ ላይ አልደርስም። ከደረስክ ደግሞ እስከ ቁዶ ቃ ማሰሪያ ካስታጥቀሃለሁ። ደፈራ ወረኛ ያው ያልሞቱ አሉ። ስማቸውን እየጠራው አካውንታቸው አለ አልሞቱም አሉ። የውሸት እንኳን ስንብጠራ እንትን አለም ጠይቋትኝ። አብረውኝ የተማሩት ልጆች ደፋር ሃይ ስኩል ድረስ አብሮ የተማሩ አሉ እኮ ምን ያዩኛል? ግዴታ እናንተ አማራ አይደለሽም። ችግር የለውም የእኔ ጌታ፣ አንተ ከሆንክ ጥሩ ነው። ሳይድ በዚህ አልከራከርህም። ለምን የተለመደ ፋሽን ነው። አማራ አይደለሽም። አሁን አንተ አላል አልከኝ፣ አማራ አይደለሽም ማለን ብዬ ማብራሪያ ስሰጥ እንኳን አንተ አይደለም ከእናቴ የምትቀን የሚያዋልዱኝ ራሱ ሰው መጥቶ ቢከራከሩኝ አልከራክርም። አለቀ ደቀቀ። ማንነት የሚሰጥ የለም፣ የሚነጥቅ የለም። አማራ ስለሆንኩኝ የተጨመረልኝ የለም፣ ስላልሆንኩኝ የተቀነሰልኝ ነገር የለም። ያው ጎንደሬ እንዴ እናቴ ስማቸው የኔ እስኪ እናንተ ስሚኝ ነገር እስኪ እስኪ ስማችሁ ይጠራ እስኪ ከስማችሁ እንኳን አንፃር ቢኬድ እኮ ከኔ ከኔ ቤተሰቦች ስም አይደርሱም የኔ እንዳለ በአበበ ተጀምሮ በአበበ አይደል እንደ የአማራ እንዳለ የአማራ ስም ነው ያላቸው እንዳለ እንዳለ ብትሄዱ ማለት ነው። የአያቶቼ ስም የቅምቅም አያቶቼ ስም ደንበኛ የገጠር የአማራ ስም ነው ያላቸው። እናንተ ብትጠየቁ ስማችሁን እናውቃለን፣ ማን ማን እንደሆነ። ግን ለእናንተ ማብራሪያ መስጠት አይጠበቅብኝም። እናንተ ድሬዳዋ ያደገ፣ አዲስ አበባ ያደገ፣ ጅጅጋ ያደገ ወይ ተወለደ፣ ወይ ወለጋ ያደገ እንደ አማራ ስለማትቆጥሩት ያ ነው አስተሳሰባችሁ። ግን ደግሞ ለአማራ መስዋዕትና ግፍ የሚከፍለው ደግሞ ከክልሉ ውጭ ያለ አማራ ነው መከራውን የሚበላው። ክልሉ ላይ ያለ አማራ በደንብ ው ጦርነት አለ መከራ አለባቸው። ግን ከክልሉ ውጭ እንዳለው ደግሞ አስቡትኝ። ወደ ሀገራችሁ እንደዚህ ሄዱ፣ ተመለሱ ቋንቋችሁም እየተባሉ እኮ የሚበደሉት ከክልሉ ውጭ ያሉት አማራዎች ናቸው። እናንተ ግን አማራ ማለት ክልል ውስጥ ያለ ብቻ አድርጋችሁ አጥራችሁ ስለያዛችሁ ነው። ከስልሳ ፐርሰንት በላይ ከአማራ ክልል ውጭ ያሉ አማራዎች ነፍን ያሉት። ወለጋ ብትሄድ ነፍ ናቸው። ጅጅጋ፣ ጅቡቲ ድረስ ያሌለ የለም አማራ ያሌለበት ቦታ የለም። አስተሳሰባችሁ ግን አማራም በጎንደር በጎጃም በሸዋ በወሎ አካባቢ አጥራችሁ ይዛችሁታል። ያ ነው ለእናንተ አማራ ማለት። ችግራችሁ እሱ ነው። ግን ወለጋ ላይ ሲሆን ፍትህን ጠይቅ፣ ፍትህን ጠይቅ፣ የወለጋ አማሮች ሞቱ። ከዛ ደግሞ የሆነ ነገር ድሬዳዋ ውስጥ አማራ የለም ኦሮሞ ብቻ ነው ነው። ድሬዳዋ ብትሄደን ያሁን ቋንቋ አልችልም። ለምን ሁሉም አማረኛ ስለሚያወራ ማለት ነው። የሆነ ሰው ሲሳደብ ሰማሁት። ድሬዳዋ ውስጥ ሰው አማርኛ የሚያወራ የለም። ጌታ ሆይ አባቴ ድረስ እኔ የትኛው ድሬዳዋ እንደሆነ አላውቅም። የሚኖሩበት እኔ ማቃት ድሬዳዋ ሁሉ ብሔር ብሔረሰብ የሚኖርባት እንዲሁም እኔ ቋንቋንኳን ያለመድነው ያለመድ ብዙ አይነት ቋንቋንኳን ያለመድኩትኝ ያለመድኩት ማነው አማርኛ ስለሚወራ ነው። አማርኛ ነው ሁሉም የሚያወሩትኝ አማርኛ ሁሉም ሰው የሚያወሩት አባቴ እንዳውም ሶማለኛ ይችላል እሱ። ምንድነው በስራ ምናምን ምናምን በስራ ምናምን የስራው ጋር ምናምን እንትን ይህ ብሎ ኢንተርፕሬደር ነው የሚሉት፣ አስተርጓሚ ስለነበራት ላይክ በዛ በዛ ነው ቋንቋን የሚሉት እንጂ ማንም ሰው እኛ ሁላችን በአማርኛ ተጀምሮ በአማርኛ ነው፣ ትምህርት ቤት በአማርኛ ነው የጨረስኩትኝ። ከአስር እስከ አስራ አንድ ያክፍል ከድሬዳዋ እስከወጣ ድረስ አሜሪካ እስክመጣ አማርኛ ነው የተማረው፣ በአማርኛ ነው ጨ ያቅም እኔ አላቅም። እግዚአብሔርን አላቅም። ቤተ ትምህርት ቤት ተምሬያለሁ። ብስራተ ገብርኤል ትምህርት ቤት ተምሬያለሁ። የትኛውን ትምህርት ቤት እኔ ተሰጥቶ አይቼ አላቅም። በአማርኛ ነው ሁሉም ሌላ ቋንቋ የለም። ገባ? የትኛው ድሬዳዋ እንደምታወሯት ድሬዳዋ፣ እኔ የትኛው ድሬዳዋ እንደምጠሯት አላቅም። የትኛው ድሬዳዋ ስሙ ደግሞ ድፍረታቸው፣ እንደውም ነገሪኝ ካላቸው ይሄ መጨረሻ የዶቃ ማሰሪያችሁ ነግችሁ ሉጣ ድሬዳዋ፣ ሳተናው የሚባል የፋኖች ታውቃላችሁ? አታውቁም እኮ አታውቁም፣ ድሬዳዋ ወታችሁ አፋችሁን ከመክፈታችሁ በፊት የአማራ ታጋይነን ስለ አማራ እናቃለን የምትሉት ሳተናው የሚባል ታቋቸዋላችሁ አታቋቸው አታቋቸውም። ግን የአማራ ታጋይነን ብላችሁ ግን አፋችሁ ወታችሁ ትከፍታላችሁ። ድሬዳዋ ያለው እንዳለ ኦሮሞ ነው ምናምን። ሄደ አዲስ ከተማ የት አማራ እንዳለ እንኳን በደም ጠንቃቸው አታቁ። እንዲንድ ብያ አልናገርም፣ ግን ሳተናውን የማያቅ የለም። ሳተናው ፋናዎች ድሬዳዋ ውስጥ የነበሩትኝ ከዚህ በፊት ዛሬ ጊዜ መቶ ምናምን ሰውም ያው በጣም እንዲ ይህምር የሚባለው ዘረኝነቱ ፍጥጥ ብሎ ሲወጣ ምናምን ነው። ዘረኝነቱ ፍጥጥ ብሎ ሲወጣ ነው። ይሄ እንትን የቀረው እንጂ ጠይቋቸው ጋይ ሳተናውን ታቋቻላች የአማራ ታጋይ ሆኖ ማያውቃቸው የለም። እኔ አብረውኝ የተማሩት እነ ተስፋ ማርያም ፋኑን ተቀላቅለዋል። ኦኬ ሂድና ያቸው፣ አብረውኝ የተማሩት ልጆች ፌስቡክ ላይ እኔ አንዱ ልጅኛ ክላስ ማለት ነው። በጣም ሰቃይ ተስፋ ማርያምን የማያውቀው የለም። ሰቃይ ተማሪ ነው ፋርኑን ተቀላቅሎ አይቼዋለሁ። ማርያምን ነው የምላችሁ። የሆነ እንደውም ኃላፊ ነው ምናምን ሆኖ እና በጣም ብዙ ድሬዳዋ ውስጥ በጣም ብዙ ብዙ አማራዎች ነፋሉ። ትግሬዎችም አሉ፣ ኦሮሞዎችም ይኖራሉ። አሁን ላይ እኔ ዘረኝነቱ ዘረኝነት ፈጥቶ ወጣው እንጂ ሁሉም ተዋዶ ተጋብቶ ተዛምዶ ድሬዳዋ ውስጥ ይኖራል። አስረግጬ የምነግርህ እንደ